በኢትዮጵያ በአፍሪካ ብሎም በመላው ዓለም ሰማይ ከፍ ብሎ ይበራል። በአፍሪካ ተፎካካሪ የለውም። የኢትዮጵያ ኩራት ደግሞም መለያዋ ነው። የኢትዮጵያ አየር መንገድ ታህሳስ 12 1938 ዓ ም አምስት አውሮፕላኖችን ከአሜሪካን ሀገር በመግዛት አገልግሎት መስጠት የጀመረበት ነው። አየር መንገዱ በዚህ ዓመት የመጀመሪያ በረራውን መጋቢት 30 1938 ከአዲስ አበባ ተነስቶ ወደ ካይሮ ግብፅ በማድረግ ነበር በረራውን የጀመረው። አየር መንገዱ ቀስ በቀስ የበረራ አድማሱን በማስፋት በተለያዩ ክፍለ ዓለማት ማለትም በአፍሪካ፣ በአውሮፓ፣ በኤዥያ እና በአሜሪካ በረራውን አጠናክሮ መቀጠልም ችሏል። የኢትዮጵያ አየር መንገድ አየር መንገድ ብቻ አይደለም። አውሮፕላኖችን ይጠግናል። ስልጠናዎችን ይሰጣል። አየር መንገዶችንም በባለቤትነት ያስተዳድራል አሁን ላይ አየር መንገዱ የኤርባስ ኤ 350 አንድ ሺን የመሰሉ ዘመናዊ አውሮፕላኖችን ባለቤት ሆኗል ይህም በአፍሪካ የቀዳሚነት ቦታን እንዲይዝ በዓለምም ተወዳጅ እንዲሆን አድርገውታል በአቪየሽን ዘርፉ ላይ ጊዜው የደረሰባቸውን አውሮፕላኖች በመጠቀም የተወዳዳሪነት አድማሱን በማስፋት በዓለም አቀፍ ደረጃ ዕውቅናዎችንና ሽልማቶችን አግኝተዋል ዓለምን እያዳረሰ ያለው የኢትዮጵያ አየር መንገድ አዲስ የአየር ማረፊያን በቢሾፍቱ ሊገነባ የመጀመሪያው ምዕራፍ ግንባታም በቅርቡ የሚጀመር ይሆናል። ግዙፉ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ ሲሆን የግብርና ምርቶች ማቀነባበሪያ እንዲሁም የንግድ ተቋማትን ጨምሮ አዳዲስ አገልግሎት መስጫዎች የሚገነቡበት እንደሆነም ይታወቃል። የኢትዮጵያ አየር መንገድ የሚያስገነባው አዲሱ አየር ማረፊያ ግንባታው ከአራት ዓመት በኋላ የመጀመሪያው ምዕራፍ ይጠናቀቃል። በአፍሪካም ቀዳሚ የሆነ የአውሮፕላን ማረፊያ ያደርገዋል። ይህ ግዙፍ የአየር ማረፊያ 11 ሚሊዮን ስኩዌር ኪሎ ሜትር ላይ የሚያርፍ የመንገደኞች ተርሚናል፣ እንዲሁም 126190 ስኩዌር ኪሎ ሜትር ላይ የሚያርፍ ለአየር መንገዱ ድጋፍ የሚሰጡ ተቋማት፣ እንዲሁም 100 ስኩዌር ኪሎ ሜትር ላይ የሚያርፍ የጭነት አገልግሎት መስጫንም የያዘ ነው። አዲሱ በቢሾፍቱ አቅራቢያ የሚገነባው አውሮፕላን ማረፊያ ከአዲስ አበባ ቦሌ አየር ማረፊያ ጋር በፈጣን መንገድ እንዲሁም በፈጣን ባቡር የሚገናኝም ይሆናል። የኢትዮጵያ አየር መንገድ ከአፍሪካ ልማት ባንክ ጋር ለአዲሱ የአየር መንገድ ግንባታ የሚውል የ7.8 ቢሊዮን ዶላር ስምምነትንም ተፈራርሟል። ከ78 ዓመታት በላይ ያስቆጠረው የኢትዮጵያ አየር መንገድ ከ150 በላይ ዘመናዊ አውሮፕላኖች ባለቤት የሆነው የኢትዮጵያ አየር መንገድ 100 አዳዲስ አውሮፕላኖችን በማዘዝ ላይ የሚገኘው የኢትዮጵያ አየር መንገድ ወደ 142 የሚደርሱ ዓለም አቀፍ መዳረሻዎችን ይበርባቸዋል። የኢትዮጵያ አየር መንገድ ከእነዚህ ውስጥ ሰባዎቹን የአፍሪካ ሀገራት ከተሞች ላይ መዳረሻውን አድርጓል። የኢትዮጵያ አየር መንገድ ለስድስት ዓመታት የአፍሪካ ምርጥ አየር መንገድ በመባል በተከታታይ ሽልማቶችን አግኝቷል። እናም የኢትዮጵያ ስም ከፍ እንዲል አድርጓል ስሟንም አስጠርቷል።